ሰላም፣ ሰላም ፍሬንዶችዬ፣ እንዴት ናችሁልኝ? ዛሬ እንግዲህ ይቺን ቪዲዮ ኮፒ ሊንክ ሼር በማድረግ ለአንድ ሴት እናድን፣ በህይወት እናድን። እንግዲህ ታሪኩ የሆነ ዩቲዩብ ላይ ነው። እንግዲህ እንደምታዩት ይሄ ዩቲዩበር ጋር ነው ያቀረበችው ታሪኳን፣ እና በአባት የሚገናኙ እህትማማቾች ናቸው። ከኢትዮጵያ ካመጣቻት በኋላ ባሏ ያው አረብ ነው ሚስቱ ስትሞት አግብታ ነው እዛ ላይ ታሪኩ ላይ እንደተነገረን ከሆነ አበሻዋ። ነገር ግን ባሏ ያው አረቡ ጠንቋይ ነው እና በጥንቆላ ነው የሚተዳደረው ብዙ ሰዎች ይመጣሉ ወደ እሱ። ምን ይሄ ነው? ቦስን ለከፋ እኔ ገርሞኛል። ቤሩት ላይ ጥንቆላ እሱ ምንድን ይሄ ጸጉር ቤታቸው ገበያ እንዲያገኝ የተለያየ ሱቃቸው ገበያ እንዲያገኝ ከኢትዮጵያን ጀምሮ እስከ አረብ የሚሄድበት ነው ብላለች። ግን በአባት የሚገናኙት እህቷ ከኢትዮጵያ አምጥታት ለበቀል አባቴን የገደላችሁት እናንተ ናችሁ እናትሽ ናት በሚል እዚያ አምጥታ የጠንቋዩ ከዳም አድርጋት ሕይወቷን ልትበጠብጥ ብዙ ጥረት አድርጋ ጥንቆል አድርጋብኝ ያዞረኛል አሁን ምናምን ነገር ታሪኩን እንዲገባሽ ነው እናቴ እና እናንተም ካልሰማችሁት እንድትሰሙት ነው። በገዛ እህቷ ጥንቆ ላይ የተደረገባት ሸሽታ ወጣች። በእርሶ መጀን በእርሶ መጀን፣ ወደ እኔ ምን መጣ? እርሶ ጋር የሚያመጣሁት አፍታም እንዲያደርጉኝ ነው። እና ስጦታ ምናመጣህልኝ? ስጦታማ ጥቁር በግ እምትችሎታለ። ምን እንዲኖሩ ትፈልጋለህ? ፈልገውማ አምስት የራሴን ትላልቅ ድርጅቶች እንዲሁም የራሴ መኖሪያ ቪላ ቤት አምስት ትላልቅ ፋብሪካዎች፣ የራሴ መኪና መሸጫዎች፣ እንዲሁም የግል ንብረቴን እንዲኖረኝ ይፈልጋለሁ። እንደዚህ ማረግ ብትል ኖሮ የአንተን ጥቁር በቅ ምን አስጠበቃል? እና ባክሽ ይህንን ቪዲዮ ልክ እንደደረሰሽ በውስጥ መስመር አዋርኝና ያው ስራም ገና አልገባሁም፣ ያለሁበት ሁኔታ እያመመኝ ነው ምናምን ነገር ብለሻል። እባክሽ ደዊ ልኝ ወይ በውስጥ አዋርኝና፣ እኔ ሲስተር ጋር ወስድሽና እዛ የሆነውን የሆነውን እናደርጋለን። ስራም መግባት ካለብሽ በህጋዊ መንገድ የምትጠየቅበት እህትሽ ካለ መረጃዎችም ስላሉሽ፣ እዛ መረጃውን ለማውጣት ገና ነኝ እና ትየውን ለማቅረብ ነው አሁን ሰውየው የዩቱበሩ እንግዲህ እቅድ የያዘው እኔ ደግሞ በቻልኩት በወንድማዊነት ታሪኳን ከሰማሁት አንጻር ይሄ የጥንቆላ መዘዝ በጣም ከሚያስጠላኝ አንዱ ይሄ ነው። የሰው ልጅ እንዴት ከችግር ከግርድና ሳይወጣ ሰው ላይ እንዴት ጥንቆላ ለማድረግ ይጥራል እኔ የማይገባኝ። ከፈጣሪ የመጣላት ነው፣ ይሄ ሌላ ነገር አይደለም። እና ወንድም በወንድሙ ላይ እህት በእህቱ ላይ እንደዚህ መነሳት ግድ ሆኗል። በ በአሁን ዘመን የመጨረሻው ዘመን በሉት።

ስለዚህ ቤሩት እኔ በዚህ ደረጃ ላ እንድትነሳ አልፈልግም። እኔ እስካሁን እንጃ ገርሞኛል እና እህት ስኪ ከሰማሹ አናግሪኝ። ጠለቅ ብዬ ታሪኩን መናገር ትል ስላላልኩ ነው፣ ከመጣሽ ላሳርፍሽ ይችላለው በማለት ነው። እና ማንም ይበልጥ ደግሞ በጥንቆ ላይ የሰው ልጅ ህይወቱ እንዲመሰቃቀል አልፈልግም። እናንተ አበሾችም የምትሄዱ ዛ ጠንቋይ ቤት ለየትኛው ጊዜያችሁ ነው? ለየትኛው ዕድሜያችሁ ነው? እቺ አጭር ለሆነች እድሜ ለጠንቋይ ለመተታም ለምን ሄዳችሁ ታጎነብሳላችሁ? ሄዳችሁ ታሸረግዳላችሁ? እየከፈላችሁ ወደ አጤት ትሄዳላችሁ። እየከፈላችሁ የሰው ህይወት ታመሰቃቅላላችሁ። ሴፓሬሴፓሬሴፓሬሴፓሬሴ የምንፈልገ መጣ የበየነ ነገር ቁረጥልኝ በፓራላይዚን አንተ ሁሌ አይሰለችም እንዴ? ሁሌ ሰው ላይ ማስደገም። ሁሌ ቆይ አልጨረስኩም። ምንድን ነው አንተ? ሁሌ ሁሌ በቃ ቆይ አልጨረስኩም። ግፍራ አልፈራም። ቆይ ተረጋጋ። ያለሚቱ ነገር በቃ ቁረጥልኝ። ሳያት አትመቸኝም በቃ ሳያት አቅልልኝ። ለመሆን እንኳ ሁሌ አንተ የሰፈሮች የሰፈር ሰዎችን ጨረስክ እኮ፣ ጎረቤቶችን። አንተ አርፈ ስራን አሰራም እንዴ? ምን አረተው? ግፍራ አንተ ሁሌ። ከዛስ ጉድጓድ ስንገባስ ወደየት ነው ፍርዳችን? ቀረበስ ኖ ኖ፣ ቤሩት በሌብነትም ሆነ በጥንቆላ ስሙ አይነሳም ነበር። አሁን አሁን ግን በጣም እየተነሳ ነው። ስነስርዓት አድርጉ። እመኑኝ፣ ስነስርዓት አድርጉ። እንዴ ለማንኛውም እህቴ፣ ለዚች እህቴ አድርሱልኝ፣ እባክሽ ህይወትሽ ተመሰቃቅሏል። አዎ በገዛ እህትሽ ነው። አዎ በጥንቆላ ነው። አዎ እንግዲህ የለም ነይና ሲስተር ጋር ሲተቀምጠሽ ትንሽ ጸበልም ሄድ ካለብሽ ቸርችም ሄድ ካለብሽ ትሄጃለሽ። ፈውሱን እንግዲህ የሚሰጠው ፈጣሪ አምላክ ነውና ማለት ነው። ይሄ ጥንቆላ ነገር እመጣበታለሁ። ቆይ ቆይ ቆይ፣ ቤሩት እኔ አላልፍም። አባቴ ማንም ሆንክ ማንም፣ ይሄ ሱቄ መሀሌ ገበያ አገኝልኛል ሄደ አፈንድደ ለጠንቋዩ ምን ማስመትተ እያጨስክ፣ ምን እያልክ ገበያ ገቢ ስበስበ፣ ይህንን ህዝብ አታደንቁሩት። ኦኬ ግርድና ነው ያለነው ግርድናችንን ጨርሰን ተሻሽለን የምንሄድበት ወደ ሀገራችን እንሄድ እንጂ ምንድን ነው መኖር አቃተን እኮ ከሰው ጋር ኧረ በስመ ዓም እውነት እኮ ነው ሰው እኮ የሚለው እንዴ እንዴት ሰው በእህቱ ላይ በቀል አምጥቶ ሰው ሀገር ላይ ለአንድ ለአረብ ያውም ፆታዊ ትንኮሳ ሁሉ ያደርጋላለች ባሏ ነው የእህትዬው ፆታ ወደ ሽንት ቤት ስትገባ ምናምን አንዷን እንዲህ ምናምን ለጥንቆ ላይ መጣችሁን ምናምን ኧረ በስመ ዓም እስኪ ቤሩቶች ግን አለ ጠንቋይ ቤት እንደሚባለው እውነት ነው? እስኪ አሳውቁኝ እስኪ ቤሩቶች። በተረፈ እህቴ ጋር አድርሱልኝ ትምጣ እና ከዛ በኋላ ትረፍ፣ ግድ የለም ሁሉም ሰው የገዘራውን ያንኑ ያጭላልና ማለት ነው። አመሰግናለሁ።